አሰላሙ አለይኩም ወራህመቱላህ ወበረካቱ። ዛሬ ድንቅና አስተማሪ በሆነ ቪዲዮ ብቅ ብለናል። ሚስቴ መውለዳችልም ብሎ የአክስቱን ልጅ ያገባው ወጣት ታሪክ፣ እሷ ሳታውቅ ሌላ ሚስት የደረበባትን ምስኪን ሴት ታሪክ የምናይ ይሆናል። ይህንን ድንቅ ታሪክ እስከ መጨረሻ ይከታተሉ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰሚር እና ሀሊማ አዲስ የተጋቡ ሙሽሮች ነበሩ። ሰሚር እና ሀሊማ በጣም መልከ መልካምና በጣም በሰፈራቸው እየታወቁ መልካም ሰዎች ነበሩ። ሀሊማም እንደሰው አርቆ አሳቢና መልካም ሴት ነበረች። ሰሚር ልብሶችን በመስፋትና በማዘጋጀት ገበያ ላይ ወጡ ይሸጣቸው ነበር። ሀሊማ ደግሞ ሰሚር የሚሸጠውን ልብስ ቤት ውስጥ በመተኮስ እና በማሳመር የቀጣይ ውለት አውቶ እንዲሸጥ ታግዘው ነበር። በዚህም እርስ በእርስ በመዋደድና በመተጋገዝ በመተሳሰብ እየኑሩ መኖሪያቸውን ቀጠሉ። በመቀጠልም እንግዲህ የሚሸጧቸውን ልብሶች በጣም ውብና ማራኪ ስለሆኑ የሚገዙትን የሚሸጡትን ልብሶች በጣም ገበያ ላይ ትኩረትንና ተወዳጅነትን አትርፏል። በዚህም ሁኔታ ላይ ሳሉ አንድ ቀን የሰሜር እናት ወደነ ሰሜር ቤት ጎራ ይላሉ። ሀሊማም እንግዲህ እንግዳውን ለመንከባከብ ወደ ኩሽና ጎራ ትላለች። እንዲሁም ሀሊማ ራቅ ማለቷን ሲያውቁ የሰሚር እናት አሁን እኮ አንተን የመሰለ ድክድክ የምትል ሀሊማን ደሞ የምትመስል ድክድክ የምትል ልጅ እኮ ያስፈልጋል። ምን ሆናችሁ ነው? ስንት ጊዜያችሁ ሆነ? እስካሁን ድረስ ልጅ ሳትወልዱ በማለትም ለሰሚር ይናገሩታል። እናም አሁን ከተጋባችሁ ሁለት አመታችሁ ሆኗል። እንዲሁም አንድ ልጅ ብቻ ሳይሆን ከዚያ በላይም ማግኘት ይቻል ነበረ በማለት የሰሚር እናት ለሰሚር ይናግሩታል። ሰሚርም አንገቱን በማቀርቀር እናቴ ከአንድ ዓመት በፊት እኮ አኪም ቤት ሄደን የአላህ ውሳኔ ነው ብሎናል ዶክተሩ በማለትም እናቱ ያስረዳታል። እባክህ ልጄ ዘራችን ለመቀጠል ልጅ መውለድ አለባችሁና የአላህ ውሳኔ ስለማይታወቅ ድጋሚ ሄዳችሁ ተመርመሩ በማለት የሰሚር እናት ለሰሚር ተናግረዋለች። እናም እንግዲህ እንግዳቸውን ተንከባክበው ከሸኙ በኋላ ሰሜርና ሀሊማ አንድ ላይ ቁጭ በማለት ሰሜር ሀሊማ ከአሁን ድጋሚ ወደ ዶክተር በመሄድ መመርመር አለብን ከተጋባንኩ ሁለት ዓመት ሆነ በማለትም ለሀሊማ ይነግራታል። ሀሊማ ግን ይህን ነገር በፍጹም ደስ አላላትም ነበረ። ከዚህ በፊት እኮ ሄደን የአላህ ውሳኔ እንደሆነ ተነግሮናል በማለትም ለባሌብዛ ተናግሯለች። እሱም እንግዲህ አይ ድጋሚ መታየት አለብን በማለትም እና እንግዲህ ነገ ድጋሚ ነገ ሄደን ምርመራውን ብናደርግ በማለት ሰሚር ለሀሊማ ያቀርብላታል። እንግዲህ ሀሊማ ደስ ባይላትም እሺ በማለት ተስማማለች። በቀጣዩ ቀንም ሰሚር የተዘጋጁትን ልብሶችን በመሸጥ ላይ ሳለ እኔ አልተመቸኝም አልመጣምና አንቺ ሄደሽ አንቺ ሄደሽ ውጤቱን ተቀበይ በማለት ሀሊማ ጋር ደውሎ ይነግራታል። እሷም እሺ በማለት ወደ ዶክተሩ ታቀናል። እናም እንግዲህ ሀሊማ ወደ ሐኪም ቤት ታመራለች። በመቀጠልም የእሷ እኩዮች ልጅ ይዘው እየቦረቁና እየተጫወቱ ትመለከታለች። እንዲሁም በዚሁ እንግዲህ ልቧን ይሰበርና የእሷም ቁጭ ብላ አዝና ሳለ የእሷ ተራ ደግሞ ይደርስና ወደ ዶክተሯ ትገባለች። እናም እንግዲህ እናም እንግዲህ በመቀጠልም ምንም አዲስ ነገር አልነበረም። ምክንያቱም ሀሊማ ሳትሆን እሱ ነበረ መውለድ የማይችለው። ግን እኔ ነኝ መውለድም አልችለው ብላ እሱ እንዳይከፋው ሸፍና ሸፋፍና ነግረው ነበር ከዚህ በፊት። እናም እንግዲህ ሰሜር ከስራ ወደ ቤት ሲመለስ ውጤቱን ታሳየዋለች ግን ውጤቱን ከመክፈት በፊት አንድ ነገር ቃል ግባልኝ በማለትም ቃል ታስገባዋለች። ምንድን ነው እሱ ሀሊማ በማለትም ይጠይቃታል። ይህንን ውጤት ስታይ ለቀኸኝ እንደማትሄድ እና እንደማትርቀኝ ቃል ግባልኝ በማለትም ቃል ታስገባዋለች። እሱም እንግዲህ በፍጹም አልጠላሽም፣ በፍጹም አልፈታሽም የአላህ ውሳኔ እስከሆነ ድረስ አምኜ እቀበላለሁ በማለት ይነግራታል። እሷም እንግዲህ በመቀጠልም ውጤቱን ታሳየዋለች። ሳሚርም ያንን እሷ መውለድ እንደማችል የሚያሳየውን ወረቀት ስትያይ በጣም ደነገጠ። ግን የድንጋጤውን ስሜት እሷ ፊት አላሳይም ነበር። አብሽሪ፣ የአላህ ውሳኔ ነው አላት። ከዛን ቀን ጀምሮ አምሽቶ መግባት፣ አምሽቶ መግባት፣ በጊዜ ያለ መግባት፣ እሷን ችላችላ ማለት ቀጠለ። በመቀጠልም እንግዲህ ከቤት አምሽቶ መግባት ባሻገር ቤት ውስጥ የሚያሳልፋቸው ጊዜያቶች ጥቂት መሆን ጀመሩ። እንዲሁም ሀሊማን ፊት ማንሳቱን ጀመረ። እንዲሁም በዚህ ሁኔታው የፈራችውን ሀሊማ በመቀጠልም በማግስቱ ሰሚር እናቴ በጣም ስለታመመች በደ እናቴ ጋ መሄድ አለብኝ በማለት ይሄዳል። እሷም እንግዲህ ከአንተ ጋር መሄድ እችላለኝ በማለት ተጠይቀዋለች በፍጹም እኔ ራሴ እሄዳለሁ አንቺ እዚሁ ቁጭ ወይ በማለት ያስማማታል በጣም ደንግጣለች አሊማ እሱም እንዴት ነው ብቻዬ ቤት ውስጥ እቀመጣለሁ፣ በማለት ሀሊማ ተጠይቀዋለች። እሱንም እኔ እንጃ ከፈለግሽ እናትሽ ከሄጂ በማለት ይነግራታል። እሷም በቃ ተው ችግር የለውም የሚዘጋጁ ልብሶች እያዘጋጀው ጠብቃለሁ በማለት ትሸኘዋለች። ግን ደግሞ ሀሊማ እሱ ከሄደ በኋላ ቤት ውስጥ ብቸኝነት ወርሷታል። በመቀጠልም ሀሳብ ይዟታል። ይመለስ ይሁን ወይስ እዛው ይቀር ይሁን በማለት በጭንቀት ራሷን ተውጣለች። እናም በጣም መቋቋም አቅቷት ሌሊቱን እያለቀሰችና ለአላህ ዱዓ እያደረገች ትቀጥላለች። ባሏ እመለሳለሁ ያላትን ቀን ጠብቃ በጠዋት ተነስታ የእሱ ምግቦችን በማዘጋጀት ባሏ በሰላም ወደ ቤቱ እንዲመለስ ዱዓ እያደረገችና ደስ እያላት ነበረ እሱ የሚፈልጋቸው ነገራቶችን ሁሉ እያዘጋጀች እናም ረፈር ላይ ቤቷ ይንኳኳል። ሳሊማም በደስታ ፈነደቀቅ። ግን ሰሚር በሰላም ተመልሷል። ግን ደግሞ ብቻውን አልነበረም የመጣው። እናም እንግዲህ ብቻውን አልነበረም የመጣው፣ እሷ የምታውቃትን የአክስቱን ልጅ ነበር ይዞ እየመጣው። እናም እንግዲህ ሰሚር አላህን አትፈራም? አላህን አትፈራም እንዴ እንዴት ሀጂ እንዴት ሀጂ ነብይ የሆነችን ሴት እጇን ትጨብጣለህ በማለት ተጠይቀዋለች አላወቅሽም እንዴ እሷም እኮ እንዳንቺ ሚስት ይሆናለች በማለትም ይህንን አስደንጋጭ ነገር ያበስራታል ሀሊማም እንግዲህ እንዴት ለእኔ ሳታማክረኝ እንደዚህ አይነት ነገር ታረጋለህ በማለት ጠይቀዋለች እሱንም እንግዲህ ግዴታ ልጅ ማግኘት እኮ አለብን በማለትም ይመልስላታል እኔም ደግሞ ልጅ እስካይ ናፍቆኛል በማለት ሰሜር ለሀሊማ ይነግራታል እሷም እንግዲህ በመቀጠልም እኔ ሞደድ ስለማልችል ነው አለ ሌላ ቦታ የሄድከው በማለትም ትጠይቀዋለች። ለእኔ እኮ ብታማክረኝ እኔ ወራሴ መርጬ ጥሩ ሴት አጋባ ነበር በማለትም አሊማ ለሰሚር ተናግረዋለች። እና እንግዲህ ሰሚር እሷ የምትናገረው ነገር ምንም ቦታ ሳይሰጥ ከመንገዳችን ላይ ዞር ቤ በማለት አዲሷን አዲስዋን የአክስቶን ልጅ ይዞ ወደ ቤት ይገባል። ሰሚር ያመጣት ከአዲሱ ሚስት ጋር ከሀሊማ አንድ ቤት ላይ መኖር ጀመሩ ሀሊማም እንግዲህ ይሄን ነገር መቋቋም ሲያገጣት ክላሷን ጥታ እዛው ቤት ውስጥ ሆኖ ሌላኛው ክላስ ላይ መኖር ትቀጥላለች በመቀጠልም እንግዲህ ሀሊማ እንደ ሚስት ሳይሆን ልክ እንደ ሰራተኛ ምግባቸውን ማብሰል እንደ ሚስት ሳይሆን ልክ እንደ ሰራተኛ አድርገዋት ቤት ውስጥ ምግብ ማብሰል ልብሳቸውን ማጠብ እንዲሁም ደግሞ ቤቱን በማጽዳት ጊዜዋን ታሳልፋለች። ሰሚር እንግዲህ አዲ ከአዲሱ ሚስቱ ጋር ጥሩ ልጅን አገኛለሁ ወይም ደስታን አገኛለሁ ብሎ በጣም ደስ ብሎታል። ግን ደግሞ የመጀመሪያ ሚስቱ እስከነ ጭራሽ እስከነ መፈጠሯን ድረስ ጥርግፍ አድርጎ ረስቷታል። በአንድ ቀንም እንግዲህ ጠዋት ላይ ሰሚር ከአዲሱ ሚስቱ ጋር ቁጭ ብሎ እየተጫዋወተ ሳለ በሩ ይንኳኳል። ሀሊማ ደግሞ ኩሽና ገብታ ምግብ እያዘጋጀች ነበር። የቤታቸው በር በኃይል ይንኳኳል። ድምፁንም የሰማው ሰሚር ብድቅ ብሎ በሩን ሊከፍት ወደ በሩ ጠጋ ይላል። በመቀጠልም እንግዲህ የመጣው ሰው የህሊማ አባት ነበረ። ልጄ ላይ እንዴት ብትደፍረኝ ነው ልጄ ላይ ሌላ ሚስት የደረብከው? በማለት ጮኸ፣ በማለት ለሰሚር ያናግረዋል ልጅህን ምን መውለድ ስለማትችል ነው በማለትም ይመልስለታል። እንዴት አንተ መውለድ ሳትችል ልጅ መውለድ ትችላለች በማለትም ይነግረዋል። በመቀጠልም እንግዲህ ሰሚር የመጣበትን ነገር አቶ ደንግጦ እዛው ይቆማል። እንዲሁም እንግዲህ ልክ እንደ ሐውልት ደርቆ ቀለ ቀረ ሰሚር። በመቀጠልም እንግዲህ ንግግራቸውን የሰማችው ሀሊማ ወደ በሩ እያለቀሰች ጠጋ አለች። እንግዲህ ወደ እነሱ ሀሊማ ጠጋ አለች እና መውለድ የማትችለው አንተ ነህ እንጂ እኔ አይደለሁም። የዛኔ ውጤቱን ቀይሬው ያልኳት ለዶክተሯ እኔ ነበርኩኝ። ምክንያቱም አንተ ልትጎዳ ስለማልፈልግ መውለድ አይችልም ባለቤትሽ ብላ ስትነግረኝ መውለድ የማልችለው እኔ እንደሆንኩኝ ጻፊ ብዬ እኔ ነኝ እያስቀየርኩት በማለትም ለባለቤቷ ተናግረዋለች። ይህ ሁሉ ነገር አምኜ እኔ ቁጭ አልኩኝ። ነገር ግን አንተ ግን ካድከኝ እኔም እኮ ባገኝ ደስ ይለኝ ነበር፣ በማለት ለሰሜር ታስረዳዋለች። እናም እንግዲህ ነገር ግን አንተ ልቤን ሰበርከው፣ በእኔ ላይ ሌላ ሚስት ዳረብክ፣ በማለት እኔም እኮ ከዚህ በኋላ አሁን እውነቱን አውቃልና እኔም ልጅ ማግኘት ስለምፈልግ ደህና ሁን፣ ከአንተ ጋር መኖር አልፈልግም ብላ ከመጣው ከሚስኪኑ አባቷ ጋር ትሄዳለች። ሰላም ውድና የተከበራችሁ ተመልካቾች ሰላም ውድና የተከበራችሁ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ ሸርና ሰብስክራይብ በማድረግ አበረታቶች። እንዲሁም ደግሞ ከዚህ ታሪክ የተማርነው ነገር ትዕግስት ማድረግ ግድ ነው ማለት ነው። እናም እንግዲህ ሴቶች በጣም ሀሊማ ተጎድታለች። ቀጣዩ ክፍል ካለው ይዘን እንመጣለን። እንዲሁም ደግሞ የደውል ምልክቷን በማጥቆር የምለቃቸውን ቪዲዮዎች ቶሎ ቶሎ ማግኘት ትችላላችሁ። ስለምትከታተሉኝ፣ ስለምታበራታቱኝ ከልብ አመሰግናለሁኝ። እንዲሁም ደግሞ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ።